ሰላም፣ እንደምናመሻችው ይህ የኢትዮጵያ ቴሌቪዥን የቲቪ 57 በሁለተኛ ክፍል ላይ ተመልሷል። ዋና ዋናቸሁን ላስታውቃችሁ። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ እምጣቱን የቲቪ አነጋገሯቸው ከተለያዩ አካባቢዎች የመጡ ጎብኚዎች ገለጹ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ሶስት አዋጆችን መርምሮ በሙሉ ድምፅ አጸደቀ። ኢራን ከአሜሪካ ጋር ለምታደርገው ኒውክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱላት ጠየቀች። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ሚኒስትሩ፣ ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አለን። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽር ስ የተስተካከለ ነው። ትናንትን ማየት የሚያስፈልገው ለፍርድ አደለም። ትናንትን ማየት የሚያስፈልገው ለመማር ይህ እርምጃ ትክክል ነው የሚል አሳባለሁ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገሩ ይህ ልምድ ነው የሚያደርጉት። አድካሚ ነው፣ ግን በጣም ደስተኛ ነው። ጀምሮ ያልጨርሱት ነው። የኢፌዴሪ ፕሬዚዳንት አያዝ ቀስላሴ የተለያዩ ሀገራትን አምባሳደሮች የሹመት ደብዳቤ ተቀብለዋል። ፕሬዚዳንቱ የዘጠኝ ሀገራትን አምባሳደሮች የሹመት ደብዳቤ ነው የተቀበሉት። ደብዳቤያቸውን ያቀረቡት ተሿሚ አምባሳደሮች የአውስትራሊያ፣ የኩባ፣ የአልጄሪያ፣ የጋምቢያ፣ የጆርጂያ፣ የማይናማር፣ የታይላንድ፣ ቪየትናምና የቆጵሮስ አምባሳደሮች ናቸው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የሹመት ደብዳቤያቸውን ለፕሬዚዳንቱ ያቀረቡት አምባሳደሮች በኢኮኖሚ ኢንቨስትመንት፣ ቱሪዝምና ሌሎች ዘርፎችም ከኢትዮጵያ ጋር ለመስራት በሚያስችሉ ነጥቦች ላይ ከፕሬዚዳንቱ ጋር መወያየታቸውን ገልጿል። የሹመት ደብዳቤያቸውን ለፕሬዚዳንቱ የሰጡት አምባሳደሮችም ሀገራቶቻቸው ከኢትዮጵያ ጋር የነበራቸው ዲፕሎማሲያዊ ግንኙነት ይበልጥ ለማሳደግ ያላቸውን ፍላጎትም ገልጸዋል። እንደ ሪፖርተራችን አስማር ብራኑ ዘገባ በግብርና በጤናውና በትምህርት እንዲሁም በቱሪዝም ዘርፍ ያላቸውን ግንኙነት ለማጠናከር እንደሚሰሩ አምባሳደር ነቢያት አስታውቀዋል። አራተኛውና የክረምት በጎ ፈቃድ ስራ አካል የሆነውን የገጠር ኮሪደር ልማት ስራ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ወራበት ሻማ ቀበሌ ሞዴል የአርሶ አደሮች መኖሪያ መንደር ግንባታ አስጀምረናል ብለዋል ጠቅላይ ሚኒስትር አብይ አህመድ። እነዚህ መሪዎች መኖሪያዎች ተገንብተው ሲጠናቀቁ የአርሶ አደሩን የኑሮ ዘይቤ የሚቀይሩና ጤና ማየትን የሚያላብሱ ናቸው። በሌላ በኩል በዞኑ በነበረን ቆይታ የግሉ ዘርፍ በአግሮ ኢንዱስትሪ ላይ ያለውን ተሳትፎ ተመልክተናል። እንደ ማሳያም አቶት የተቀናጀ አግሮ ኢንዱስትሪን ተዘዋውረን ተመልክተናል። እንዲያሉ ስራዎች በሌማት ትሩፋት ውጤት ለማስመዝገብ የተጀመረውን ተግባር ከግብ ለማድረስ በጎ ጅምሮች በመሆናቸው ሊበረታቱ ይገባል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ ከ2011 ዓ ም ጀምሮ በየአመቱ የቤለማ ፕሮጀክቶችን በሰፊው የክረምት በጎ ፈቃድ መርሃ ግብር አካል አድርገው ከውነዋል። ከዋሪ አካባቢ ስኬታማ የመኖሪያ አካባቢ የመለወጥ ስራዎችም በመቀጠል መርሃ ግብሩን በመላው አገራችን አዲስ በተጀመረው የገጠር ኮሪደር ውጥን አካል አድርገው የዘንድሮውን የበጎ ፈቃድ ስራ በማዕከላዊ ኢትዮጵያ ክልል ማስጀምረዋል። በጠቅላይ ሚኒስትሩ ቀጥተኛ ድጋፍ በማዕከላዊ ኢትዮጵያ የሚገኙ ሀላባ፣ ከምባታ፣ ሀዲያና የስልጤ ዞኖች ሞዴሎች የሚሆኑ የጎጠር ኮሪደር ስራዎች ግንባታ ይከናወንባቸዋል። እነዚህ ግንባታዎች በመላ ሀገራችን የገጠሩ ማህበረሰብ የኑሮ ደረጃ ማሻሻል አላማ ያነገቡ ናቸው። ወጪ ቆጣቢ እንዲሁ የባህል እሴትን የጠበቁና በሚሆኑም የሚገነቡት መኖሪያ ቤቶችም በዘመናዊነትና ባህላዊነት መካከል ሚዛን እንዲጠብቁ ሆነው የታቀዱ ናቸው። ከተፈጥሮ ከባቢ ጋር መስማማት፣ ዘላቂና አቅምን ያገናዘቡ ቁሳቁሶችን መጠቀም፣ ከኤሌክትሪክ ኃይል አቅርቦት ውጭ የመስራት አቅም የስራዎቹ መልኮች ናቸው። የውኃ ጥረት መሰረተ ልማት፣ የእንስሳት የተለየ ማቆያና የባዮጋስ ማምረቻ ስርዓት የገጠር ኮሪደሩ የዲዛይን እቅድ አካል ናቸው። በተጨማሪም በዘላቂ የተፈጥሮ ጥበቃ ኃላፊነት የተደገፉ የምግብ ዋስትና ስርዓቶችን በአትክልት ማምረቻ ስፍራዎች ማረጋገጥ የስራው መልክም ይሆናሉ። መልእክቱን በተከታዩ ተንቀሳቃሽ ምስል ተከታትለን እንመለስ። ዘመናትን የተሻገረና የደረጀ የኪነ ሕንፃ ጥበብ ባለቤት የሆኑት ቀደምት ኢትዮጵያውያን ሲያሻቸው ከአንድ አለት አልያም ደግሞ አለቶችን አዋደው ከዘመን የቀደሙ አስደናቂ ሕንፃዎችን ለዓለም አበርክተዋል። ሀገሬው በኪነ ሕንፃ ጥበቡ በስልጣኔ ስለመቅደሙ ዓለምን ሲያነጋግርና ሲያስደምም ቢኖርም ዛሬ ላይ ከዘመን ርቆ ከስልጣኔ ተቆራርጦ እንደ ጥንቱ በጉስቁልና እየኖረ የተሻለ ነገን ዛሬ እንዲያበጅ ወቅት አበርቶታል። በየትኛውም የገጠራማ አካባቢዎች ቢጓዙ የሀገሬው ሰው መኖሪያ ከጉስቁልናም ብዛም የራቀ አለመሆን በርካቶች ስለ ገጠር የወል እሳቤን እንዲጋሩ አስገድዷል። ከዓለም የለውጥ ምህዋር ጋር ለመቀራረብ እርምጃዋን እያፈጠነች ያለችው ኢትዮጵያ ባላት አቅም ልክ የዜጎቿን አኗኗር ከዘመን ጋር መቃኘት ግድ የሚላት ጊዜ ላይ ደርሳለች። አንድ መንግሥት በሀገር ደረጃ ልማት፣ በሀገር ደረጃ የመለወጥን ሐሳብ ቢያቀነቅን ብቻውን በቂ አይደለም። በሃውስሆልድ ሌቭል እያንዳንዱን ቤተሰብ የሚነካና ዲግኒፋይድ ላይፍ እንዲኖሩ የሚያደርግ ካልሆነ በቀር የምናስበውን ብልጽግና አናረጋግጥም። ብልጽግና ማሱ የበዛ እንዲሆን በቤተሰብ ደረጃ የሚነካ መሆን አለበት። ሀገራችን ለዕድገት ግስጋሴዋ ስትተጋ የዜጎቿ አኗኗር ከዘመን ጋር እንዲታረቅና በከተማ የተጀመረው ጉዞ ለገጠር ማኅበረሰብ እንዲዳረስ በአዲስ እሳቤ የተቃኘ ጉዞ ተጀምሯል። በገጠር የኢትዮጵያ ክፍል የሚኖረው ማህበረሰብም ተፈጥሯዊ አረንጓዴነቱን ሳያጣ ዘመናዊነትን ከጸጋው ጋር እያጣጣመና የሕይወት መመሪያው እስኪያደርግ አዲስ ሕሳቤው አዲስ ምልከታና ሰፊ ርዕይ ሊሰጠው አጠገቡ ደርሷል። የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ፣ ከነበረ የኑሮ ዘዬ ለማሻሻል ሙከራ እያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዜ መቀየር ማለት ነው። በከተማ ብቻ ሳይሆን በገጠር ያሉ ዜጎቻችን ሕይወት መቀየር አለበት። በሁሉም መስክ ተግባራዊ አብነት የሚታይባቸው ሀገራዊ ኢኒሽቲቮች አሁን ላይ ደግሞ በገጠር ኮሪደር ማዕቀፍ ስር ሞዴል የገጠር መንደሮችን በማሳያነት በመገንባት ሁሉን አቀፍ ለውጥ ለማምጣት አዲስ ምዕራፍ ገልጠዋል። በውስን ቦታዎች ተጀምረው በሁሉም የሀገሪቱ አካባቢዎች እንዲሰፉ የሚደረጉት እነዚህ የገጠር መንደሮች ገጠርና ዘመናዊነት እጅግ የተራራቁ ፈጽሞ የማይቀራረቡ ተደርገው የተሳሉበትን የኖረ እሳቤ የሚፍቁና በሀገራችን የተጀመረውን እሳቤ ሙሉ የሚያደርጉ ይሆናል። ሞዴል አርሶ አደሮች ሻል ያለ ላይፍ መኖር አለባቸው። ከብቶችና አርሶ አደሮች በአንድ ቤት ውስጥ የማይተኙ መሆን አለባቸው። ከብቶች ለብቻ በጓሮ ወይም ሰብሰብ ብለው የሚኖሩበትን አርሶ አደሮች ከብቶቻቸውን እንደ ልጆቻቸው ቢወዱም ከብትና ሰው አብሮ መኖር ስለሌለበት በገጠር ያለውን ኑሮ መቀየር ያስፈልጋል። እነዚህ ሞዴል የገጠር መንደሮች በየአካባቢው ያለ የተፈጥሮ ሀብትን የሚፈልጉ ቀለል ያሉ የግንባታ ግብዓቶችን የሚጠቀሙ የማህበረሰቡን ዘመን የተሻገረ ባህል እንዲሁም የአየር ጠባይን ባገናዘበ መልኩ የሚገነቡ ናቸው። ከሌማት ትሩፋት ከጓሮ አትክልት እንዲያገኙና ኑሯቸውን እንዲያሻሽሉ በአገር አቀፍ ደረጃ የተጀመሩ ኢኒሼቲቮች በእነዚህ ሞዴል የገጠር መንደሮች ቦታ ይኖራቸዋል። አርብቶ አደሩ ከነክብሩ ለራሱም ሆነ ለእንስሳቶቹም በተበጀ መኖሪያ ተገቢ ቦታ አግኝቶ ኑሮውን በደስታ ይመራል። ሞዴል የገጠር መንደሮቹ በቤተሰብ ደረጃ ካላቸው ገጽታ ባሻገር እንደ ማህበረሰብ ጽዱ፣ ጤናማ እና እጅግ የተዋበ መንደር የሚፈጥሩና የዜጎችን ክብር በልኩ የሚያሳዩ ናቸው። መሰል የገጠር መንደሮች ከህልም እንጀራነት አልፈው በገበታ ለሀገር ወንጪ ፕሮጀክት ላይ ቀደም ብለው ተግባራዊ በመሆናቸው አርሶ አደሩ የተገባ ኑሮ እየመራ ጓዳውንም ደጁንም ሙሉ አድርጎ ታይቷል። ደስታ ምንም ልክ የሌለው ነው። ደስ ብሎኝ ተደስቼ የምኖረው ባለቤትም እንደዛ እንዲያውም ትታመም ነበረ መጀመሪያው ላይ እች ቤት ካገኘንና ከገባን በኋላ ሐኪም ቤት አልሄደችም። ድናለች። ምንም ችግር የለም። ልጆቼ ክፍል አሉ፣ እዛ ገብቶ ነው የሚያጠኑ እኔ ወደ ኩሽና ገብቼ ችግር ነገር የለም። በጣም ልዩነት አለው። ኢትዮጵያ እድገቷ ሙሉ እንዲሆን ገጠርን አካታ ለዘመናት የኖረችበትን ገጽታ በማዘመን አዲስ ምዕራፍን ገልጣለች። በርካታ የገጠር ማህበረሰብ ያላትን ኢትዮጵያ የመቀየር ውጥን ከትንሽ ተጀምሮ ትልቅ እስከሚሆን ቀላል የማይባሉ ፈተናዎችን ማለፍ ግድ ይሆናል። በሰለጠነው ዓለም በሰው ቤት የአኗኗር ዘዬ መንግስታት ጣልቃ መግባት የለባቸው። እንደኛ ባሉ ባላደጉ ሀገራት ግን መንግስታት ድርብ ኃላፊነት ስላለባቸው በሃውስሆልድ ሌቨል ኢንተርቪን ካላደረጉ በቀር ያማረ የተዋበ ሀገር መስራትም ማስረከብም አንችልም። የተወካሽ ምክር ቤት ሁለት የብድር ስምምነቶችን ጨምሮ የደረቅ ቆሻሻ አያያዝና አወጋገድን አዋጅን መርምሮ አጸደቀ። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ በኢትዮጵያና በአረብ ባንክ ለአፍሪካ ኢኮኖሚ ልማት መካከል ለተቀናጀ ውጤታማ ግብርና ኢንዱስትሪ ፓርክ ልማት ለወጣቶች ስራ እድል ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት አዋጅ አስመልክቶም አብራርተዋል። የብድር ስምምነቱ የግብርና ኢንዱስትሪ ፓርኮችን ለማስፋፋት የባለሙያዎችን አቅም ለመገንባት፣ የመስኖ አውታሮችና የግብርና ምርታማነት ለማሳደግ እንዲሁም ወጣቶች በግብርና ኢንዱስትሪ ዘርፍ ተሳታፊ እንዲሆኑ የሚያስችል ስምምነት መሆኑን አስረድተዋል። ይህ የብድር ስምምነትም 49.5 ሚሊዮን ዶላር ስምምነት መሆኑን ተጠቅሷል። በተጨማሪም በኢትዮጵያና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራ በፈጠራና በቴክኖሎጂ ታገዛ አገልግሎት አሰጣጥ ለማሻሻል የቀረበውን የብድር ስምምነት ምክር ቤቱ አጽድቋል። ይህ የብድር ስምምነትም 45.1 ሚሊዮን ዶላር ስምምነት መሆኑን ተጠቅሷል። ስምምነቱ በጤና አገልግሎት ዘርፍ ጥራትና ተደራሽነት ለማስፋት በሴቶች ቅድመ ወሊድ ላይ ተጽዕኖ የሚያሳዱ ችግሮች ለመፍታት የአየር ንብረትን ለሚቋቋሙ ምቾ የጤና ተቋማት ለመገንባትና የጤናውን ዘርፍ ተደራሽ ለማድረግ ያለመ ስምምነት መሆኑን አስገንዝበዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅም የደረቅ ቆሻሻ አያያዝና አወጋገድ በአካባቢ በአካባቢና በሰዎች ደህንነት ጤና ላይ እየደረሰ ያለውን ጉዳት ለመከላከልና ለመቆጣጠር የሚያስችል መሆኑም ተነስተዋል። ሶስቱም ረቂቅ አዋጆች ምክር ቤቱ በሙሉ ድምፅ አጽድቋል። ዘገባው ሪፖርተራችን አባዶ ወይናይ ነው። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ ምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢዎች የመጡ ጎብኚዎች ገልጸዋል። የኮሪደር ልማቱ የከተማውን ገጽታ ከመቀየር ባለፈም ለበርካቶች የስራ እድልን ፈጥሯል። ወይን የጎንደር ከተማ የመጀመሪያው ምዕራፍ የኮሪደር ልማት ስራ አይን ገላጭ የሆነና ለአሁን ዘመን ትውልድ ደግሞ አሻራ እንዳሳረፍ እድል የሰጠ ነው። የኮሪደር ልማቱ የከተማዋን ገጽታ ከመቀየር ባለፈም ለበርካቶች የስራ እድልን ፈጥሯል። ፍጹም ሰላማዊ የሆነችው ጎንደር ከተማ እንደ ወትሮ ሁሉ እንግዶቿን እያስተናገደች ትገኛለች። እውነት ለመናገር ፍጹም ፍጹም እንግዳ ተቀባይ ነው እንደ አማራ ክልል ሰው ሚዲያ ላይ የሚሰራጨው ወሬና ፌስቡክ ላይ የሚሰራጨው ወሬና ሆነን ያገኘነው አንድ አይደለም። እስቲል እስካሁን ድረስ እንደ ቤታችን ነው ስንንቀሳቀስ የነበረው። ወደ አማራ ክልል ከመጣን ዛሬ አምስተኛ ቀናችን ነው። ላሊበላ፣ ወደ ሸዋሮቢት ምናምን ጎብኝተናል። ብዙ ከተሞችን ደርሰናል። አብዛኛውን ጊዜያችን የምናሳልፈው ላሊበላ ነው። ላሊበላ ላይ ያሉት ቅርሶችን በጣም አይተናል። ደስ የሚሉ ነገሮች ናቸው። ከአንድ ድንጋይ የተፈለፈሉ ነገሮች በጣም ደስ የሚሉ ነገሮች ነው። ኢቨን እዚህም ያገኘነው ነገር በጣም ደስ የሚል ነው። ብቻ በስልክ ከምናየውና ትክቶክ ላይ ምናምን ከምንመለከታቸው ነገሮች ጋር የተቃራኒ ነው። የጎንደር ከተማ ልማት ከጊዜ ወደ ጊዜ እያደገ መምጣቱን ኢቲቪ ያነጋገራቸው ከተለያዩ አካባቢ የመጡ ጎብኚዎች ይናገራሉ። ፊት ስንሰማ ከነበረው የባሰ ሞር አሳምሯታል ኮሪደር ልማቱ። ሙዚየሙንም ጎብኝተናል ይሄ እንትኑንም አጼ ቴዎድሮስንም አውልት እንደዚህ አልነበረም ተስተካክሎ ነው ያገኘነው። ሚዲያ ላይ እናያለን ግን እንደዚህ አምሮበት አላየንም። ጎንደር ፍጹም ልዩ ሆና ነው ያገኘናት። በጣም ነው የሚያምረው። ተቀይሯል። ፒያሳ አካባቢ ይሄ ያኛው ሳይድ እንዳለ ሙሉ ተቀይሯል። በጣም ደስ ነው የሚል። በአምስት አመት ብዙ ለውጥ አይቻለሁ። በጣም ነው የሚያምረው። በዚህ ቀጥሉበት። ተመልካቾቻችን፣ በሰላምና ጸጥታ የምትታወቀው ጎንደር ከተማ ላይ የነበረን የኮሪደር ልማት ቅኝት ይህን ይመስል ነበረ። ሁለተኛው ምዕራፍ በጎንደር ከተማ የኮሪደር ልማት ስራዎች እየተከናወኑ ይገኛሉ። ለኢቲቪ ዘገባ ወይን ሸደጀኔ ነኝ ከጎንደር። ኢራን ከአሜሪካ ጋር ለምታደርገው የኒክሌር መርሃ ግብር ድርድር መሳካት ማዕቀቦች እንዲነሱ ላጠየቀች አሜሪካ የኢራንን ፍላጎት የሚሞላና ተቀባይነት ያለው ያለችውን ሰነድ ለኢራን ብትልክም ኢራን አልቀበልም ብላለች።